መንግሥት ለባህሎች ትኩረት በመስጠት የአሁኑ ትውልድ ያለፈውን ድንቅና መልካም የሆነውን ባህሉን እንዲከተል በትኩረት ይሰራል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። ከንቲባ ይህንን ያሉት በ16ኛው ከተማ አቀፍ የባህል ፌስቲቫል ላይ ነው። ፌስቲቫሉ ባህሎቻችን የወል ትርክታችን በሚል መሪ ሀሳብ በአዲስ አበባ ከተማ ይከናወናል ተብሏል። ራሄል ደምሰው አለው። ይሄ አሁን ባህል የድሮ የእናንተ ወፍጮ ቤት ሳይመጣ የነበረው ፈሽተን እህልን ለምግብ የምናቀርብበት ነው። ምን ይመስላል የድሮ ባህላችን? ይሄን ተፈጭቶ ገብሱ ቢም በቆሎ ይሁን ምን ይሁን ሁሉ ነገር ይፈጫል። ሁሉ ነገር ተፈጭቶ ዳቦ ይጋግራል። ጤፉ ይፈጫል ስንዴ ይፈጫል፣ በቆሎ ይፈጫል፣ ገብሱ ይፈጫል። ለተከታታይ ሶስት ቀናት በተለያዩ የባህል ዝግጅቶች የሚከወነው አስራ ስድስተኛው ከተማ አቀፍ የባህል ፌስቲቫል እንደዚህ እንደምትመለከቱት በአዲስ አበባ ከተማ በጊዮን ሆቴል ለእይታ ክፍት ሆኖ ቀርቧል። በዚህ የባህል ፌስቲቫልም የተለያዩ ኢትዮጵያን የሚወክሉ የተለያዩ የባህል የምግብ፣ እንደገናም ደግሞ የአለባበስ፣ የአመጋገብ፣ የአኗኗር ዘዴዎች ምን እንደሚመስሉ ለእይታ ነው የቀረቡት። ፌስቲቫሉን ያስጀመሩት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም እንደዚህ አይነት ፌስቲቫል መዘጋጀታቸው ቀደምት የነበሩን ባህሎቻችን እንድናውቅና እንዲሁም የአሁኑ ትውልድ ተገንዝቧቸው በበጎነት በመተግበር ለትልቅ ተግባር እንዲያከናውኑ የሚያደርጋቸው ነው ብለዋል። ባህሎቻችን የወል ትርክቶቻችን አምባ ናቸው። ኢትዮጵያ የብዝሃ ባህል ባለጸጋ ናት። ባህሎቻችን የበለጠ ደግሞ የተሳሰሩ ኢትዮጵያን ከሌሎች ዓለማት የሚለዩ እጅግ የምናከብራቸው የምንጠቀምባቸው የምንታረቅባቸው ትውፊቶቻችንም እንደሆኑ ይታወቃል። ፌስቲቫሎች ደግሞ ሲዘጋጁ እርስ በርሳችን የምንማማርበት አንዳችን ሌሎቻችንን ለማወቅ ሰፋ ያለ እድል የሚፈጥሩ የወል ትርክቶቻችንን ልንገነባባቸው የምንችል እጅግ ትልቅ ኃይላላቸው ከንቲባዋ አክለውም መንግስት ባህልን ለማሳደግ ባህል እንዳይጠፋ ባህልን ለአብሮነት ለትስስርና፣ እንዲሁም ትውልዱ ባህልን በመረዳት ለመልካም ስራ እንዲተገብረው ለማድረግ የተለያዩ ስራ በመስራት ላይ እንደሚገኝ ነው የተናገሩት። እንደ መንግስት ባህሎቻችን ተገቢው እንክብካቤ እንዲደረግላቸው እንዳይበረዙ፣ በጎው መንፈስ እንዲዳብር እርሰ በርሳችን መቀራረባችን እንዲጠናከር የሀገር አንድነት የሀገር ግንባታ መሰረት እንዲይዝ ትልቅ እንክብካቤ እናደርጋለን። አሁን የተዘጋጀው ይሄ ትልቅ ፕሮግራም የከተማችን ነዋሪዎች መታችሁ ተዝቆ የማያልቀውን ድንቅ የኢትዮጵያ ባህል እንድትመለከቱ ትልቅ መድረክ ነውና የተፈጠረው። እንደዚህ ደግሞ እንደምትመለከቱት የተለያዩ የአመጋገብ ባህሎች ናቸውም እየቀረቡ ያሉት በተለይ ደግሞ የተለያዩ የትምህርት ቤት ተማሪዎችም ስለተገኙ አሁኑ ትውልድ በኢትዮጵያ ያሉ የአመጋገብ ስርዓቶች የጭፈራ አይነቶች የአኗኗር ዘዴዎች ምን እንደሚመስሉ ለማወቅ የሚያስችላቸውም ናቸው የትግራይ አመጋገብም አለባበስም አለ ድሮ የተወሰነች ትምህርት ቤት ባልትና ምናምን ተብሎ እንማር ነበር እኔ ተምሬያለሁ አሁን ግን በግልጽ በአደባባይ ሁሉም ነገር ቀርቦ ተማሪዎችም ከህፃን እስከ ትልቅ መጥቶ ጎብኝተናል። አሁን ይዘን የቀረብነው የአማራ ክልል ባህላዊ ትውፊቶች ክዋኔዎችን ይዘን እዚህ ተገኝተናል። ዝግጅቶችን አዘጋጅቶ መቅረብ በተለይም ደግሞ ትውልዱ ከአሉታዊ መጤ ባህሎችና ጎጂ ልማዳዊ ድርጊቶች እየተሳበ ወደ ሌላ እየሄደ ስለሆነ በወጉ በባህሉ በትውፊቱ እንዲመራ አንድነትን፣ መተባበርን፣ ሰላምን ይሰብካሉ። የሲዳማ ባህል ይዘን የመጣ ነው። ሻፌታ ይዘን መጥተናል። ጩካሜ ቡርሳሜ ኦሞልቾ ብዙ ነገር ነው ያለው። ጋር ፍኛ ይዘን የቀረብ ነው። የኦሮሚያ ባህላዊ ምግቦችን ነው። ባህላችንን ከማስተዋወቅ አንጻር በትንሹ ለመግለጽ ዕቃውን ማቅረቢያውን እንኳ ማያውቁ ብዙ ልጆች ነበሩ። ብዙ ተማሪዎች መጥተው ነበር። እሱንም ለማሳየት ነው።